እንደ ሀገር እያጋጠሙ ያሉ ፈተናዎች እንዲፈቱ መፍትሄ አመላካሽ ጥናት በማድረግ ምሁራን የድርሻቸውን እንዲወጡ የባሕር ዳር ዩኒቨርሲቲ ስራ አመራር ቦርድ አባልና የባሕር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው አሳሰቡ። የባሕር ዳር ዩኒቨርሲቲ መምህራን በወቅታዊ የሰላም ሁኔታ እና የመማር ማስተማር ተግባራት ላይ ያተኮረ ውይይት አድርገዋል። ዘመኑ ይርጋ የባሕር ዳር ዩኒቨርሲቲ መምህራን በወቅታዊ የሰላም የልማትና የመልካም አስተዳደር እንዲሁም የመማር ማስተማር ተግባራት ዙሪያ ውይይት አድርገዋል። ውይይቱ መምህራን በትምህርት ስርዓቱ እየገጠሙ ያሉ ተግዳሮቶች እንዲፈቱና እንደ ሀገር ብሔራዊ መግባባት እንዲፈጠር የበለጠ ሚናቸውን እንዲወጡ ዓላማ ያደረገ ነው። የውይይቱ ተሳታፊ መምህራንም እየገጠሙ ያሉ ችግሮችንና መፈታት ያለባቸው ጉዳዮችን አንስተዋል። ትውልድ ግንባታ ላይ ይሰራ ከተባለ መንግስት ምሁራን የሚያነሱትን ጥያቄ በልዩ ትኩረት አይቶ ምላሽ ሊሰጥ ይገባል ብለዋል። ወቅቱን ያገናዘበ የመምህራን ተጠቃሚነት ሂደት ማረጋገጥና ህዝቡን እየፈተነ የሚገኘው የሰላም እጦት እንዲፈታም ተወያዮቹ ጠይቀዋል። አራት ሚሊየንም ሰባት ሚሊየን ዳታው ይለያያል፣ ከትምህርት ገበታ ውጭ ሆኗል። በጣም እናዝናለን። ጄኔሬሽን ጋፕ ይፈጠራል። ነገር ግን እንደ መንግስት ነው ለሀገራዊ አንድነት ፕራዮሪቲ ለሚሰጣቸው ነገሮች ትኩረት እናደርግ ነው። እኔ ባጭሩ እየተከተልን ያለነው አሰራር ገና ከ10 ዓመት ከ15 ዓመት በፊት የነበረ አሰራር ነው። አሁን ላይ ያለንበት ዘመን ደግሞ ለዛ ከ15 ዓመት የነበረውን አሰራር የማይደግፍ የብር የመግዛት አቅም በጣም የዋዠቀበት ዝቅተኛ ሆነበት ጊዜ ላይ ነው ያለ፣ ነው እና ከዚህ አንጻር አቅማችንን ያገናዘበ የኮምፐንሴሽን ፕላን እየታየ አይደለም። ለምን የምንፈልገውን ለውጥ ለማምጣት ማለት ነው። የሰላማችን ጉዳይ እያሳስበናል። ባሕር ዳር ከተማ ሆኖ እናቱ ሞታ ገጠር አባቱ ሞቶ ሂዶ ማይቀብር ባልደረባ ነው ያለ። ስለዚህ በምን ህሊናችን እናስተምር? እንዴት አድርገን እንፍተው? ዩኒቨርሲቲዎችን እንዲሰሩ እናደርግ? መንግስት ደግሞ የተሻሉ አማራጮችን ይውሰድ የባሕር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር መንገሻ አየነም እንደ ክልል ብሎም እንደ ሀገር እየገጠሙ ያሉ ተግዳሮቶች እንዲፈቱ ምሁራን በጥናት ላይ የተመሰረተ ምክር ሀሳብ ማቅረብ ኃላፊነት አለብን ያሉት የባሕር ዳር ዩኒቨርሲቲም የክልሉ የሰላም ጦት ልባት እንዲያገኝ የሚናውን እየተወጣ መሆኑን ተናግረዋል እኛ አይ ቲንክ ገለል ብለን እንደ ሶስተኛ ወገን ሀሳብ አዋጥተን መስጠት ያስፈልገን ይሆናል አይ ቲንክ ዊርድ ሀሳብ ቢሆን መምጣት አለበትኝ ከዛ በኋላ ተገምግሞ አልገባችሁም አልተረዳችሁም ልንባል እንችላለን ማለት ነው አይንክ በ2018 ሌላ አራት ሚሊዮን ሕፃናት ከትምህርት ገበታቸው ውጭ የሚሆኑ ከሆነ አይንክ ቅድም ሲነሳ እንደነበረው የትውልድ መቋረጥ እውን ሊሆን ነው ማለት ነው። ስለዚህ የትኛውም ተፋላሚ አካል ሊባል ይችላል በዚህ ጉዳይ ላይ ሲሪየስ አጀንዳ ልንሰጠው ያስፈልጋል ብዬ ነው። የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ ባለፉት የለውጥ ዓመታት ከውጤታማ ተግባራት ባሻገር በርካታ ፈተናዎች አጋጥመዋል ብለዋል። እነዚህን ፈተናዎች ለመሻገር ደግሞ ምሁራን አይተካ የሚና መጫወት አለባችሁ ነው ያሉት። ጥቂቶች ውጤቶች አሉ፣ ግን ደግሞ በሂደቱ እንደነዚህ አይነት ተግዳሮቶች አሉ። የመፍትሄው አካል እኛ ራሳችን ካልሆን ይህን ሀገር ይህን ክልል አናሻግረውም። ስለዚህ ምሁራን ሁላችንም የችግሩ አካል እንደ መፍትሄው አካል ካልሆን አሁን የተጀመረው የለውጥ እንቅስቃሴ ዳር ማድረስ አንችልም። የባህር ዳር ዩኒቨርሲቲ ስራ አመራር ቦርድ አባልና የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ባለፉት ዓመታት መንግስት አንድነትን የሚያጎለብቱ ስራዎችን ሰርቷል ብለዋል። ምሁራንም አሻጋሪ ሀሳብ በማዋጣት ሚናቸውን ልትወጡ ይገባል ነው ያሉት። በመምህራን የተነሱ የደሞዝና ሌሎች መሰረታዊ ጥያቄዎች አግባብ መሆናቸውን ያነሱት አቶ ጎሹ ጥያቄዎች ምላሽ እንዲያገኙ፣ የነገን ትውልድ ታሳቢ ያደረጉ መፍትሄዎች እንዲመጡ መስራት ይገባል ብለዋል። ብዙ ጎደሎ ያላት ሀገር መያዝ ነው። ነገር ግን ይህን ምክንያት አድርገን ጭራሽ መሸከም የማንችለውን ሁኔታ ተሸክመን እንንገዛገዛለን ማለት አይደለም። ችግሩን ማወቅ በልኩ ደግሞ ለነገ የሚተርፍ ሁኔታ መፍጠር ያስፈልጋል። ይህን ጥያቄ ደግሞ ህግና አሰራርን መሰረት አድርገን ጥያቄውን አክሴፕት አድርጎ እንደ መንግስት ተቀብሎ ችግሩን የሚፈታበትን መንገድ መተማመን፣ አፈጻጸሙን ደግሞ ወደ ተግባር የሚገባበትን መንገድ በጋራ ቁጭ ብለው ተነጋግሮ ተፈጻሚ ማድረግ ያስፈልጋል። የሁሉም የመንግስት ሰራተኞች የደሞዝ ጉዳይ ራሳቸው መምህራን፣ ራሳቸው ሐኪሞች፣ የመንግስት ሰራተኞች ከሚመራቸው መንግስት ጋር በንግግር በውይይት ሊፈጽሙት ይገባል። ክልሉ በሰላም እጦት ምክንያት በርካታ ሰብዓዊ ጉዳት እያስተናገደ መሆኑን ያነሱት ተቀዳሚ ምክትል ከንቲባው ዘላቂ ሰላም እንዲመጣ ምሁራን ከሌላው ማኅበረሰብ በተሻለ ሀሳብ ማዋጣት አለባችሁ ብለዋል።